በጣም ጥሩ ወንድማችን ማነው አሞራ ሰማራ ነው የሚለው ምንድን ነህ ትግሬ ነህ አንተም አቆራጡ አስላየው ትግሬ ነው። ስለዚህ ዜድጅበት ይህንን አማራ በደንብ እየለበለብሽ ነው። ጀግና አየውልሽ። ይህንን ለምን ለበልበዋለሁ? አማራ ወደዋለሁ። አማራ እኔ አንተ ያላከበርከው አማራ እኔ አከብረዋለሁ። ለምን ነው የምታከብሪው? ትግሬ ነሽ? በቃ ሕዝቤ ነው። እኔ እኮ በቃ እኔ ለሁሉ ለሁሉ እኩል። እኔ አንተ ያላከበርከው አማራ እኔ አከብረዋለሁ አልኩት። ደውጣ አዎ አየኸው፣ እንደዚህ ሲነኩ ቀጥሎ ይወጣሉ። አኔ ምንድን ያለውምንድያለ እና ማንነቴ ልጥላ እንዴ ማንነት ቋንቋ ትግርኛ ነኝ ውዋ እስ ያላከበረው አማራነት እሱ ያዋረደው የሚውል ህዝብ እኔ ነው ማከብረው የአማራ ህዝብ ያከብራለሁ አልሰድበው እንደነሱ ተሰዳቢ አለው ምኔ አይሞጣ ለምን አስገባሽ አየው አጣቁ። ከዚህ በፊት እኮ ያጣል እና ትግሬነቴ ልክድ ነው? ትግሬነሽ አማራ ነሽ ይለኛል። ትግራዊቲ ነኝ፣ በዘር ከመጣ ትግራዊቲ ነኝ። ማንም ማልክድበት ማንነቴ እምወደው ማንነት አለኝ። አማራ ትለበልብ የዋለሽ ለምንድን ነው? ስላከበርኩት ነው ምለበልበው። በጣም ነው የማከብረው የአማራ ህዝብ። አሁንም ነገብ ምን አደረገኝ በቃ እንደዚህ ያሉ የሆነ ተከታዩ ሲያጡ ወይ የሆነ በቃ ተከታያቸ እንደዚህ ሲሉ ማለት ነው፣ ሰው ለማውረድ የሆነ ሰው ዝቅ እንዲል ነው የሚፈልጉት። ማርያምን ነው የምልህ ያለው እግዚአብሔር። አሁን አየው፣ የሆነ የምታሳምም ነገር እኮ ነው። እንትን ያልኩት፣ አንተ ያላከበርከው አማራ እኔም የማከብረው አልኩት። ለዚህ ነው የወጣው እሱ እየሰደበው ለሚውለው አማራ እሱ እየሰደበ የአማራ ህዝብ ያውቀው አንዴ፣ ሞጣ አያውቀውም። ማንም ማንም ወክለህልኝ ሂድ ተሳደብልኝ ያለ ህዝብ የለም። እኔ ግን እኮ ይሄ ቲክታክ ቲክታክ ራሱ ካምፓኒ ማለት ነው። ከሁሉም በላይ ሜንታሊቲ ሆስፒታል ብሎ ቢከፍት

ሞጣ አስላላቸው አይደለም፣ በሞጣ የሚመራ ህዝብ አይደለም። ያለ እዚ ለሞጣ በሞጣ የሚመራ አንድ አንድ ከፍት የሆነ እንበል እንጂ ማንም በሞጣ የሚመራ አይደለም። እሺ፣ ሞጣ እንዳትሰጡ አስላለ። እሺ፣ የማይሰጠኝ ማንም የማይሰጠኝ ተጣጣለ እንጂ አይ ሞጣ አይ ሞጣ። በቃ ሁሉ ጊዜ ፖለቲካ የአንድ ፍቅር መስበካችሁ ነው። ፍቅር የሚባል ነገር አለ። አንዳንድ ሰዎች አሁን እኔ ያለ ኮኔክሽን መኖር አልችል ላ ያለ ዳታ የኢንተርኔት ነገር የለም፣ ብሮ ፍቅር መስበክ እየቻሉ ፍቅር መጣችሁ። ሳሪ ሳሪ፣ እንዴት ናችሁ? ደናነን ሳሪ፣ እንዴት ነሽ? ደናነ ሰላሙ ላ አማራ እንደራ እያለች አለይኩምሽስቢ ወይ አሁን ደግሞ አዲስ ፋሽ መታለሽ ትግሬነሽ አማራነሽ ትግሬነሽ አማራ ነሽ ምን ማለት ነው ብሄሬነው ትግሬነሽ አማራነሽ ይመልሽልኝ የአማራ ነኝ እንጂ ጀግና ሞጣ መታው ትግሬነሽ አማራነሽ አለኝ ትግሬ ነው አለው ምክንያት በለው። በጣም ሞጣ ደግሞ ተጣላች። በጣም እኮ ነው የሚወደኝ የነበረ። ውይ ጉድ! አሁን ጌም ትጫወቻለሽ፣ ትቀጫለሽ፣ ሽንት ቤት ታጥቢያለሽ። አታጥቢም? ታጥቢያለሽ። ሽንት ቤት እንደዚህ እቅፍ አድርገሽ። ውይ ዜድዬ፣ እንደዚህ አይነት ጨዋታ እንኳን አልጫወትም። ደህና ነው እሱን ሰላም ልበለው። ደህና ነሽ? ተጫወቱ እና ሳሪ ከትናንትና ወዲያ ምን አስባችሁ ነው የሰጣችሁኝ? ግን ቤቴ ኮ ለመጠች ሌብል አፕ ያረግሽ። ለምንድን ነው የሰጣችሁኝ? የሆነ ነገር ታስቦልኛል። እኔ እና ረጁ እኔ ኮ ስንገባ የንሽ፣ ከዛ በኋላ በቃ ከ አይ ረጁማ ተናግራለች እኮ እኔ ሳልቅብኝ ለሳራ ግድ ነይ ቅበሪኝ ያልኳት እኮ አለች። ነይ ቅበሪ ስጭልኝ ጓደኛ ያልኳት፣ ለካ ሳላወቅኩም ከሙክታር ጋር ፀብ ናት። አላወቅኩም። ሳርዬ ማንና ማረጁና ሙክታር አዎ ቢነርኝ በዚህ ሰዓት አንበሳም ብለቅልሽ ደስታ አይችለውም እኮ አለች። እኔ እንደዛ እንኳ አይደለሁም እኔ እንኳ ያው ጀስት ገባ ስል ሳይሽ በቃ ከምትሸነፊ ብዬ ወንድ አይኖ አይኖ ቤቢ አይኖ ሳርዬ አይኖ አይኖ አይኖ የኔ እናት ተጫዋቱ በቃ እናንተ ምን እያለች ነው? ኧረ መሲ ብርጅ ምንም ብቻ ይል መሲ መጣለች። የት ሄዳለች እንዴ? አይ ላይ አላይቭ ላይ ከአለች ወይ ብዬ ነው። ሙዳችሁ እንዳልሰሳር የሆነ አይፎን ሰጣኝ፣ አልነበረም ከዚህ በፊት አዎ። ልናመጥ ልንልክልሽ አደል ወደ አንቺ ወደ ቤሩት፣ ሌላ እንዴ አማንን ጠይቂልኝ ይዞልኝ እንዲመጣ አላልሽኝም እንዴ? ስማቺ የድሮ ሞባይል አርፌ ዣት ቁጭ እንዳለ ሰው ለሰው ስጫት ብላይ ለሰው ሰጥቼ አሁን ልክልሻለሁ። ወፍ ወፍ አልተላከልሽም? አልተላከልኝም። አማንን ጠይቂው ሲመጣ ነው ልክልሻለሁ። ማርያም ኖ አረ በስመ አብ ትልክልኛለች። መሲራ ሰው አለ ተቀርቧል። ማርያም እኮ መስጋ ያለው ነው እንጂ ዜድን ገዝቼ መስሎሽ። ሻይፎን ዋንሳይፎን ለብሶ ለምብሶ አሳድገሽ እንደዚህ አልሺ። ደግሞ ለአይፎን ጭራሽ እሱ አይፎን አትፈልግም። ሀብታምን አትመልሰዋለት ዳታ ልክልሻለሁ አብሬ ለሪም ስጫፍ ሪም ነው የምትልክልኝ? ሪም ጎልድ፣ እስኪ ማርያምን ሪምን አውራትለሁ። ማርያምን ልክልሻለሁ። ደግሞ ዳጣ የወላይታ ዳጣ የወላይታ ነው፣ ቡ ሽሮ በርበሬ ልላክልህ ታ አለ። ማርያምን ማርያምን ነው እንጫወት። እንዴሽ ተጫውቷለች። ታተጫ ተባለች አሌክስ